ለህንዴ ብሎ ሲጠይቀውም አዋ አባዬ እኔ ካወኩኝ እኮ ቆየሁኝ ይችሞኝ ኮ እኮ አሁንም እኮ ተመልሳ ልትመጣ ትችላለች እያለ ካሌብ ለአባቱ ሲናገር፣ የካሌብ አባት ደግሞ እንዴት ነው ሰው ፎርጅት ነው ወይስ ኦርጅናሉ ብሎ ወረቀቱን ፋይሉን እንኳን በደንብ አድርጎ አያይም እንዴ እያለ እያወራ ነበረ፣ የካሊባ አባት። ሰላም ሰላም! ውድና የተከበራችሁ እያላችሁ በስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ እስከ ቪዲዮ ፍጻሜ ለመከታተል ሞክሩ ማለት ነው። የካሌብ አባት የምር ተመችተውኛል። ምክንያቱም አሁን ላይ ማለት ላይ ኤደን መታለች። ስለዚህ ኤደንን ከካሌብ ጋር ለማግባባት ጥረት እያደረጉ ነው። ምክንያቱም ቲና በጣም ትልቅ ወንጀል ሰርታለች። ከዚህ በፊትም ሁላችንም ቪዲዮ እንደተመለከትነው አባባንም ስታሰቃ ይኖራለች። እንዲሁም ደግሞ ካሌብ እያለ በሱ ላይ ደርባ ከዳኒ ጋር እንደፈለገች ስትማገጠም ቆይታለች። እናም በባለፈው ፓርት ባለፈው ፓርት ስንመለከት ካሌብ እኔ ለፊልድ ልወጣ ነው፣ የእኔ ፍቅር ሰላሙኝልኝ ብሎም ከቤት ሲወጣም በደስታ ከዳኒ ጋር ላይፏን ማሳለፍ ጀመረች። ነገር ግን በዛን ሰዓት የሆነ ነገር አስቦ ነው ከቤት የወጣው። ምክንያቱም ከመውጣቱ በፊት ያባዬ እህት ትመጣለች፣ አክስቴ ስለምትመጣ ተንከባከቧት ብሎ ነው የወጣው። አውቆ ማንን ሊፈትን? ቲናን ሊፈትናት፣ ምን ያህል ትወዷለች ወይ ምን ያህል እንደምትወደው እና እንደማትወደው ሁሉ ነገር ለማረጋገጥ ነበረ ይሄንን አድቫንቴጅ ያመጣው። ነገር ግን ባመጣውም እድል ሲጠቀም በስተመጨረሻም ትክክለኛ በቃ የአባቴ እህትናት በሚለው ነው የወሰደው ማለት ነው። በዛን ሰዓት ምንድን ያለው የአባቴ እህትናት ተንከባከቧት ብሎ ነው የተናገረው። ዳኒም በቃ አዎ የአባባ እህት ትሆናለች በሚለው ከቲና ጋር ሲማግጥ ነበረ። በዛን ሰዓት በቢላም ሊወጋው ፈልጎ ነበር። ሁለቱንም የሆነ ነገር ሊያደርጋቸው ከአንዴም ሁለቱ ፈልጎ ነበር። ተከናንቦ እራሱ ካሌብ መሆኑን ማንም ሰው ያወቀ የለም። አሁንም የተነቃባቸው አልመሰላቸውም። ምክንያቱም ዳኒ ምንም የሚያውቀው ነገር የለም፣ የተነቃበት አልመሰለውም። ቲናም ብትሆን የተነቃባት አልመሰላትም። ነገር ግን የካሌብ አባትና ካሌብ በደንብ አድርገው ያውቃሉ ሁለቱ አብረው እንዳሉ ሁለቱ እንደሚማግጡ በውሸት በተለያየ መንገድ ደግሞ የአባባ ንብረት ለራሳቸው ለማድረግ በጣም እየጣሩ ነው። ለዛም ነው የካሌብ አባት በጣም ኃይለኛ ናቸው፣ ሁሉንም ነገር ስለሚያውቁ የውሸት ፎርጅት ፋይል ሲሰጧትም በቃ አባባ በስሜ ቤቱ ዞሯል በሚለው በቃ ደስታውን አልቻለችም ማለት ነው። ሲቀጥልም ዳኒም ደስታዬን የማጣጥምበት ጊዜ ደርሷል እያለ ለኤደን ይነግራታል። ኤደን በጣም የሚያፈቅራት የሚወዳት ሚስቱ ነች። ኤደን ደግሞ ጥሩ መሆኗን የካሌብ አባት ስለሚያውቁ፣ የካሌብ አባት ደግሞ ኤደንን ከካሌብ ጋር ለማስተዋወቅ ወይም ደግሞ ለማጋባት ይፈልጋሉ ማለት ነው። ለዛም ነው ካሌብን፣ ለምንድን ነው ኤደንን ቡና የማትጋብዛት? አንድ ቀን ጋብዛትና አብረን እንጠጣለን፣ ጋብዛት እያለ ነው በዛን ሰዓት፣ ምክንያቱም ቲናን ዳኒ ስለቀሟት ካሌብም ደግሞ ኢደንን እንዲቀሟት ማለት ነው። ሚስትን ለቀማ ሚስትን መቀማት ለገደለ ይገደል የሚለውን አታውቅም? እንዲህ ብሎት ነግሮት ነበረ። ግን አባዬ በህይወት ተሸውደ ታቃለ ሲለውም በህይወት ተሸውደ ታቃለ እንዴ ሲለውም፣ አዎ ግን ያንተማ በዛኮ ሲለውም፣ እኔማ ካወኩኝ ቆይቻለሁኝ አውቄ ነው ዝም ያልኩትኝ። ይቺ ሞኝ ኮ ተመልሳ ልትመጣም ትችላለች። እኛ እንደነቃንባት እንደደረስንባት አላወቀችም እያለ የሚያወራት ማነች? ቲና ናት። ቲና ሁሉም ነገር እንደነቁባት፣ ዳኒም ደግሞ እንደተነቃበት ምንም ነገር የሚያውቀው ነገር የለም። ግን አባባና ካሌብ ያውቃሉ። ትሁትም በደንብ አርጋ ታውቃለች። እና ከባድ ነው። አስባችኋል? እዚህ ጋር ከዛም የካሌብ አባትና ካሌቡ ነው አብረው እያወሩ ነበረ። እንዴት ወረቀቱን እንኳን ቼክ አታርግም? ይቺ ሞኝ ከአንዳንድ ቤት አገኘው ብላ በደስታ ወረቀቱን ይዛ እኮ በዛው ጠፋች። ፎርጅት እንደሆነ ለይታ እንኳን አታይም እንዴ? እያለ የካሌብ አባት ሲያወራ ካሌብም፣ አይ ግን እኮ ይቺ ሞኝ ተመልሳ እንዳትመጣ እያለ እያወራ እያለ ከዛ ዳኒ ሰማና አፉን እንደያዘ እንደደነገጠ አይኑን እንዳፈጠጠ ቀረ ማለት ነው። እናም የሰው ነገር የኔ ይሁን ማለት ዘበት ነው። ምክንያቱም አሁን ላይ ሁሉንም ነገር ያውቃሉ። ከዚህ በፊት የምታስታውሱ ከሆነ ቴና በጣም አደገኛ ናት። እንደዚችው ስታሰቃይ የካሌብ አባት ታሞ በነበረበት ሰዓት የምታስታውሱ ከሆነ ቁም ስቃይን ያሳየቻቸውን ምንድን ያሉት አባባ አንተም ብቻ እኮ አይደለም፣ እኔንም ቁም ስቃይን ያሳየችኝ። ስለዚህ እሷም እንደዚህ እንዳሰቃየችኝ፣ አንተንም ሚና እንደዚህ እንደተጫወተችብክ ሲቀጥልም፣ ዳኒም ቢሆን የእጃቸውን ሳያገኙ በፍጹም ከዚህ ቤት አይሄዱም የሚለው ማን የካሌብ አባት ማለት ነው። ካሌብም እኔም አባባ ሲለውም አቤት ልጄ ሲለውም እኔም እኮ ካወቅኩኝ ቆይቻለሁ። እኔም ምን ካወኩኝ ቆይቻለሁኝ ሲለውም እባክን ውሸትን ነው። አሁን ገና ነው ያወቀው። ሲለውም እረ እኔ አውቃለሁ አባዬ፣ እኔ አውቃለሁኝ ግን የመጨረሻውን እስቲ ልፈትናት ብዬ ጭራሽ ስፈትናት ከሱ ጋር አብራ ከአንዴ ሁለትም አብራው ስተኛ አገኘሁኝ። እንደውም በቃ በቢላ ልቁረጣቸው፣ ልውጋቸው ብዬ በቃ ከፍቼ ክላስ ገብቼ ልውጋቸው ሁኜ ጥዬ ወጣሁኝ ማለት ነው ከአንዲም ሁለትም ደግሞ በቃ የአባቴ እህት ትመጣለች ብዬ በዛን ሰዓት ቲና ባክሽን ተንከባከቢ ብዬ እኔ ቀሚስ ለብሼ ስመጣ እንዴት እንደምታመናጭቅ እንዴት እንደምታመናጭቅ እጄን ለጎትታ ከሶፋ አንዴ ክችን አንዴ ወደዛ እችን ሴት ይወሰጅልኝ እያለች ቱትንም ስታሰቃያት ነበረ። እና በጣም ኃይለኛ ናት። ስለዚህ ቅጣት ይገባታል ነው የሚለው ማን ካሌብ ማለት ነው። የካሌብ አባትም እንደዛው እንደዛው። ምክንያቱም እነሱ እኔ ሀያ አራ ሰዓት ሙሉ ሰርቼ ለፍቼ ያገኘሁትን ንብረት እነሱ በአንድ ደቂቃ በአንድ ሰከንድ ውስጥ የራሳቸው ለማድረግ እና በስማቸው ወይ ደግሞ በስማ እንዲዞር ትፈልጋለች። እኔ እንደሰራሁት እኔ እንደለፋሁት ለምንድን ነው ሰርተው የማያገኙት? እንደዚህ አይነት ድርጊት እንደዚህ አይነት ተንኮል እየሰሩ በዛ ላይ ደግሞ የእኔ ንብረት በቃ ለራሳቸው ለማድረግ የሚጥሩት ነገር ብሎ ሲያወራ ነበረ። ከዛ ትሁትም እኔም ግራ ገብቶኛል አባባ አለችው ማለት ነው። ሲቀጥልም ትሁት ግጭን ስትመጣ ቀጥ ብሎ መጣ ማለት ነው። ማን ዳኒ ማለት ነው። ከዛ ወይኔ ጉዶኝ ያለው ኤደን እኮ በጣም የመወዳትና የማፈቅራት ሚስቴ ናት። እንደዚህ አይነት ውስጥ የተጨማለቀ ህይወት ውስጥ ከቲና ጋር የገባውት እኮ ለምን መሰለሽ፣ እባክሽን የሰማሹ ነገር ካለ ንገርኝ ያላትትን ከዛ ትውትማ መልካም ናት፣ ምን አለበት መልካም ሚስትን ያለች። ምን አለበት አንተ መለሷ መልካም ብትሆን፣ የምሬን ነው መልክ በጣም የሌለ እኮ መልካም ጥሩ ሚስት እኮን ያለች እና ብላ ስትነግረው፣ አዎ እኮ በጣም የማፈቅራት የምወዳት ሚስቴ ናት አለ። ግን ምናልባት ልትቀማም ትችላለክ። ምክንያቱም በቃ ጥሩነቷ የሌለ ነው፣ በጣም ምርጥ ሚስት ነች ያለች ስትለው፣ በጣም ደነገጠ። ማን ነው የሚቀማኝ እንዴ? አንተም ስለቀማ ልትቀማ ትችላለክ። ካሌብ ነዋ። ምን ካሌብ? እኔ በኤደን ከመጡብኝ ህይወቴንም ለመስጠት ዝግጁ ነኝ አላለም? አስባችኋል? እሺ፣ በዛን ሰዓት ቲና የካሌብ ሚስት መሆኗን እያወቀ ከእሷ ጋር ለብዙ ዘመናት ለብዙ ጊዜያት ንብረትን አገኛለሁ በሚለው አንድ ሆኖ በጣም ኃይለኛ ስራ ሲሰሩ ነበረ። አብረው ሲተኙ ሲማግጡ ነበረ። በማን ላይ? በካሌብ ላይ ማለት ነው። አሁን ላይ ካሌብ የሱ ሚስት ቢቀማ የሱ ሚስት ቢወስዳት ምን ያህል ኃይለኛ ችግር እንደሚፈጠር አስባችኋል? እና ምናልባት እኮ ሚስትህን ካሊብን ሊወስዳት ይችላል። ለምን አንተም እኮ ቲናን ነጥቀህ የለ እንዴ? እንዴ አንተም እኮ ነጥቀሃል። ምክንያቱም እሷ መልካም ስለሆነች መልካም ሰው ነው ለእሷ የሚገባት እያለች በጣም ስታውራ ነበር። ትሑት በጣም ጥሩ ልጅ ናት። ከዛ ምን እያልሽ ነው እንዴ አንቺ? ደግሞ ምንድን ነው? ምን ለማለት ነው የምትሞክሪ ቆይ ሀሳብሽ ምንድን ነው? እያለ በጣም በውሬ ሲያጣድፋት፣ አይ እኔ ምንም አላልኩም። ምክንያቱም መልካም ፍሬ ጥሩ ፍሬ ነው። መልካም ዛፍ ጥሩ ፍሬ ያፈራል። ስለዚህ ክፉ መቼም ክፉ ነው። ሚስት በጣም መልካምና ጥሩ ናት፣ አስተዋይ ናት። ግን አንተ ሌላ ነክ እያለች ስታወራም እኔ በሚስቴ አልደራደርም። ለእሷ ስል የተጨማለቀ ሕይወት ውስጥ የገባሁት ስለዚህ ማንም በሚስቴ በኤደን ከመጡብኝ ሕይወቴንም ለመስጠት ዝግጁ ነው ብሎ በጣም ፌንት ነቅለ ተናደደ። ሲቀጥልም ደግሞ አባባ ያወሩት ነገር ሰማ። እኔ የሰጠዋትኝ ኦሪጂናል ሳይሆን ፎርጅት ነው። እሱንም ቼክ ማድረግ አቅጧት ነው እንዲ በዛው የጠፋችው ብሎ ከአንድ በቱ ሲያወራ ሰምቶ በጣም ተደናገጠ። ዳኒ ግን በጣም እየተደሰተ ያለበት ምክንያት ይሄ ቤት እውነትም በቲና ስም ካለ አብሯት ሊካፈል ሊጠቀም እንጂ ሊያገባት አይደለም። እኔ እንደተረዳዋት ከሆነ፣ ምክንያቱም እሱ የሚወዳት የሚያፈቅራት ኤደን አለች። ኤደንን ደግሞ ካሊብ እንዲያገባት ነው አባባይ የሚፈልጉት ማለት ነው። ያ ማለት በጣም ከባድ ውርደት ነው። በጣም ከባድ ነው። እናም ለዛሬ እሺ፣ የመጣሁት ቪዲዮ ይህን ይመስላል። ትሁት ድራማ በጣም ምርጥና ልባን ጠልጣይ አስተማሪ ድራማ ነው። ዳኒ በስተመጨረሻ ጉድ ሆነ። በቃ ካሌ በአዲሷ ፍቅረኛ መታለ እና እላችኋለሁ። ዳኒ ትልቅ መርዶ ሰማ ማለት ነው። ለቲና የተሰጣት ፎርጅት ወረቀቱን መሆኑን ሲሰማ በጣም ተደናገጠ ማለት ነው። የሰው ነገር መቼም የሰው ነው። ትክክለኛ ኦሪጂናል መስሎት ነበር ሲደሰት የነበረው በስተ መጨረሻም በሰማን ሰዓት በጣም የተደናገጠው። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ